ሰላም ጤና ስጥ ለውዴ ቻና ቤተሰብ ተከታታዮች ስነ ዘመን የሚተማመኑበት በምዕራብ ጎጃም ዞን ደንበጫ ተብሎ በሚታወቀው በዛሬ ሁለት የመንግስት የሰላም ጥሪ ተቀብለው ተቀላቅለዋል ማለት ነው። እስከነ ሙሉ ትጥቃቸው እንዲሁም ስናይፐር ጨምረው ማለት ነው። መንግስት ያቀረበላቸውን የሰላም ጥሪ ተጠቅሙበት፣ እንኳን በደና መጣቸው። በእጅጉ እናመሰግናለን ማለት ነው። ወዴ ቻና ቤተሰቦች፣ እስከ ፕሮግራም ፍጻሜ ክን ጋር አብራቸው ተቆዩ ዘንድ በአክብሮት እየጠየኩኝ፣ ብዙ የምናነሳቸው ነጥቦች ይኖራሉ ማለት ነው። ስለዚህ ሰላም ለኢትዮጵያ፣ ሰላም ለክልላችን እያደርግልን እያለ ዘረኝነት እስከ ለዘላለሙ ይጥፋ። የሚያስፈልገው ሰላም ነው። ስለዚህ መንግስት ያቀርቡ ነው የሰላም መንገድ በምዕራብ ጎጃም ዞን ደንበጫ ተብሎ በሚታወቁ ሲንቀሳቀሱ የነበረው በርካታ ታጣቂ ወንድሞቻችን በዛሬ እለት እንዲህ በሚያምር መልኩ አጀብ ሰርተው እንግዲህ የመንግስት የሰላም ጥሪ ተቀላቅለው ገብቷ ማለት ደመቅ አቀባብል ተደረግላ የተደረግለችው በተለይ የደበጫ ዋና ከተማ አስተዳድር ጨምሮ ሲገቡ ደመቅ አቀባብል ተደረጉላቸውን እናመሰግናለን። እጅግ በጣም የሚያስደስት ጉዳይ ነው። በተለይ ለሰላም ትልቅ ቦታ ሊሰጡ ያስፈልጋል። ሀገራችን የምትለማው በሰላም እጆችና በሚሰሩ እጆች ነው። ሰላምን ከሌለ መስራት አይቻልም። ይሄ እሙን ነው። ስለዚህ አሁን የተጀመረው የሰላም እንቅስቃሴ በእጅጉ በጣም የሚያኮራ ጉዳይ፣ በተለይ ደግሞ በሰሜን ሸዋ ዞን ሜዳ ወረሞ ሬማ ተብሎ በሚታወቀው ልዩ ቦታ አዝማ ቀበሌ ላይ ሲንቀሳቀሱ የነበረው ወንድሞች እስከ አምስት የሚደርሱ የመንግስት የሰላም ጥሪ ሲቀበሉ፣ በሌላ በኩል ደግሞ በተደረገ ኦፕሬሽን ወደ ስድስት የሚደርሱ እንግዲህ በቁጥጥር ስር ውለዋል ማለት ነው። እነዚህ በህግ ጥላ ስር እንዲውሉ ይደረጋል። ስለዚህ ከእነዚህም ውስጥ ላስታውሳችሁም እስከነ ሙሉ ስም ዝርዝራቸው ነው መረጃው የወጣ። ሰጠው ቅጣው ይባላል፣ አያለው ደመቀ፣ እንዲሁም አቡነ ጥላውን አማሃ ተሰማ፣ አምደ ዘመድኩን ታደሰ በለጠ። እነዚህ እንግዲህ በተደረገ ኦፕሬሽን ጋማ ተብለዋል ነው። ከእነዚህ ውስጥ እንግዲህ ወጣት ሰለሞን አያለው፣ ከነዚህ ውስጥ ማለት ነው፣ ቀድሞ እጁን ለመንግስት በመስጠት በሰላም ገብቷል ማለት ነው። ሲገባም እንግዲህ በሰላም ተስተናግዷል። የኢትዮጵያ እንግዲህ እጆች እስካሁን ድረስ ክፍት ነው። በተለይ በሰላማዊ መንገድ የመንግስት የሰላም ጥሪ ሲቀበሉ ደማቅ አቀባበል ላይ እየተደረገላቸው የሚገኙ በተለይ በዛሬው በጣም እጅግ በሚገርም ሁኔታ የታጠቁ ስናፐር ጨምሮ ማለት ነው በምዕራብ ጎጃም ዞን ደንበጫ ላይ በርካታ ወንድሞቻችን ገብተዋል። በተለይ ለነዘመነ ካሴ ቀይ ክንፍ በመሆን ሲያገለግሉ የነበሩ ወንድሞች ናቸው። ስለዚህ በእጅጉ እናመሰግናለን ማለት ነው። በጣም እንዲሁ ከሚገርመ ደግሞ በተመሳሳይ መልኩ ላይ ጋይንት ባይዞ በርካታ ወንድሞች እጃቸውን ሲሰጡ ሲገቡ፣ እንደውም ደግሞ ጋማ እየተባሉ ሲያዙ በብዙ አይነት መልኩ ወንድሞቻችን እየገቡ ነው። በዛሬ ሁለትም ሁለት ወንድሞቻችን ገብተዋል። እናመሰግናለን ማለት ነው። ሌላኛው በጣም አነጋጋሪ የሆነው ስለ ህዳሴው ግድብ ትራምፕ የአሜሪካ መንግስት እንደገነባ ብሎ መግለጫ ሰጥቶ ፔጁን አስቀምጨላችኋለሁ እዚህ ጋር ትራምፕ ነው እንግዲህ በራሱ ትዊተር ገጽ ላይ ያስቀመጠው የኢትዮጵያ የዳሴ ግድብ በአሜሪካ በጀት እንደተገነባ ምናም መግለጫ ሰጥቷል በጣም ነው የገረመኝ በጣምበጣም ይሄ የሚያመለክተው ለግብፅ ራስ ምታት ለኢትዮጵያ ደግሞ ማስታገሻ ማለት ነው ይቃል ይሄ የታወቀ ነው በአሜሪካ መንግስት መገንባቱ ስንታወትና በአጭሩ የአሜሪካ መንግስት ከኢትዮጵያ መንግስት ጎን መቆሙ በግልጽ የሚያሳይ መግለጫ ነው በግልጽ የሚያሳይ ከዚህ በፊት በማዕቀብ ማት ናዳ ሲወርድብን ነበር። አሁን ግን በግልጽ ከኢትዮጵያ መንግስት ጋር መቆሙን የሚያሳይ ነው። ስለዚህ በተለያየ አቅጣጫም መግለጫዎችን የሰርቸላቸዋል። ከመጀመሪያው ጀምሬ ስለ ሁለቱ ጌዲዎች ስለ ኢትዮጵያ ጌዲዎና ስለ እስራኤል ጌዲዎች፣ ስለ ተፋሳሰ ወንዞች ስላደረጉት ሁሉ እንዴት ስለ ቀይ ባህርና ስላሰብ ጉዳይ በሰፊው ሰርቻለሁ። የአሜሪካ መንግስት ወይም ምዕራባውያን ደግሞ ያላቸው ነው አቋሙ ሁሉ ሰርችላችሁ ነበረ አሁን ግን በግልጽ ትራምፕ እንግዲህ አቋሙን እያሳየ ነው። ስለዚህ የአሜሪካ መንግስት በግልጽ ከኢትዮጵያ ጎን መሰለፉን የተረዳንበት ነው። በዚህ በሰጠው ትዊተር ገጽ ባሰፈረው ጽሁፍ ማለት ነው። ስለዚህ በእጅጉ እናመሰግናለን ማለት ነው። ስለዚህ ኢትዮጵያ ወደ ህዳሴው ማጠናቀቅ ወይም ደግሞ የአሜሪካ መንግስት መገንባቱ ሳይሆን ዋናው ትልቁ ቁም ነገር ምዕራባውያን ከኢትዮጵያ ጎን መሰለፋቸው፣ ኢትዮጵያ ያነሳቸው ዋና የህሉና ጉዳይ የምትላቸው የሀሳብና የቀይ ባህር ጉዳይ፣ ስለዚህ ምዕራባውያን ከኢትዮጵያ ጎን መሰለፋቸው እንግዲህ አንዱ ትልቁ የስኬታችን ምንጭ የሆነ ይመጣል ማለት ነው። ስለዚህ ከዚህ ተጽዕኖ ነጻ መሆናችን ትልቁ ለኢትዮጵያ ትልቅ ዋጋ አለው። ሌላኛው ጉዳይ በዛሬ ዕለት ባህርዳር ዩኒቨርስቲ ያስመረቀችው ፌቨን ንጉሹ ተብላ የምትታወቀው ከ53 ኮርሶች 42ቱን ኤ ፕላስ በማምጣት የሳይበር ሴኩሪቲ ዲፓርትመንት ተማሪ አጠቃላይ የባህር ዳር ዩኒቨርሲቲ እንግሊዝ ሰቃ የሆነ ዋንጫውን ወስዳለች ማለት ነው። እችን ስለዚህ ሴት ነች፣ በባህር ዳር ዩኒቨርሲቲ ዋንጫውን በዛሬ አንስታለች። በእጅጉ እናመሰግናለን። ሴቶች ወደፊት እየመጡ ነው። የሚያስፈልገው እንግዲህ የሚሰራ ሰው ጥሩ ውጤት አለው። የሚሰራ ሰው ጥሩ ምርት አለው። ስለዚህ በነፍጥ አይደለም ምርት የሚገኘው በሚሰራ ሰው ነው። ነፍጥ ከነ መጀመሪያው አውዳሚ ነው፣ አውዳሚ። ስለዚህ ለሰላም ሁሌ የምንናገረው የምንሰብከው ለዚህ ነው። ሌላኛው ጉዳይ ፋኖም የሆናችሁ፣ ሸኔ የሆናችሁ፣ ዋተም የሆናችሁ በትጥቅ የሚመጣ ለውጥ አይኖርም። ወንዝ አያሻግርም። ኢን ፋክት ነው ወንዝ በመእቶ ፐርሰንት አያሻግርም። ከሰፈር የዘለለ ከሰፈር ከመጭሆ የዘለለ ወንዝ ለማሻግር ትልቁ የሚያስቀረው የሰው ህይወት መቅጠፍና የኢኮኖሚ ወደኋላ ኋላ ከመጎትቶች የሚያመጣው ሌላ ምንም ተጽዕኖ የለም። እዚህ ጋር የዘን ቀጥታ የምናልፈው ባዴት ዙሪያ ሲንቀሳቀሱ የነበሩ ወንድሞች በዛሬ ሁለት ማለት ከፍተ ከፍተኛ ኪሳራ አስተናግደዋል። አድማብትን ምኒሻ በተቀናጀ መልኩ ባደረጉት ዘመቻ ከፍተኛ ጊዜ በምስራቅ ጎጃም ዞን አዴት ወረዳ ሲንቀሳቀሱ የነበሩ አዴት ወረዳ ይልማና ዴንሳ ተብሎ በሚታወቀው እንግዲህ ሲንቀሳቀሱ የነበሩ ወንድሞቻችን ላይ ኪሳራ አስተናግዷል። ስለዚህ እንደዚህ አይነት ውድ የሆነ ሰው ሕይወት ከማውጣት መንግስት ያቀርቡ የሰላም አማራጭ ብንጠቀም መልካም ነው ብዬ አስባለሁ ማለት ነው። ስለዚህ ለኢትዮጵያ የሚያስፈልጋት በሰላም በተቀናጀ መልኩ አብረን ከመንግስት ጋር ስንሰራ ብቻ ነው። በተናተሮች ለምሳሌ የትግራይ ክልል ሰላም ሰልፍ ያደረጉ ለሰላማዊ ሰልፍ መንስኤ የሆነ ህዋት ነው። ሰሜን ጦርነት በፈጠረው ቀውስ ዛሬ አማራ ክልል ውስጥ ያለው ቀውስ ማን ያመጣው ነው? ፋኖ ያመጣው ቀውስ ነው። ኦሮሚያ ክልል የነበሩ የአማራ ተወላጆች መፈናቀል የደረሰባቸው ማን ያመጣው? ሸኔ ያመጣው ቀውስ ነው። ሁሉም ወዝቶ ከመንግስት ላይ ከመለጠፍ ውጭ ሁላችንም ሰሜን ጦርነት ትግራይ ላይ በነበረበት ጊዜ ጄኖሳይድ ተፈጸመ፣ ዛሬም አማራ ክልል ጄኖሳይድ ተፈጸመ ሁሌም ጄኖሳይድ ከማለት ራሳችን የለኮሰውን ሰዓት አፎሞዛችን መመለስና ወደ ጓዳችን አስገብተን እዛ በኋላ መንግስት ላይ ብንጮህ ተገቢ ይሆናል ብዬ አምንበታለሁ። ማለት ሰላም ለኢትዮጵያ፣ ሰላም ለክልላችን ይሁን። ውድ ቻናል ቤተሰቦች አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ይጠይቃሉ። እንዲ ለተሆኑ ተኩስ መረጆች እንዲደርሷችሁ ሌላኛው ደግሞ በጣም ከሚገርሙ ዘረኝነትን አጥብቀን እንቃወማለን። እስከ ፍጻሜው እንታገራለን። ዘረኝነት አያስፈልግም። በእንስሳት ኢትዮጵያ ድህነት በሽታ ተሸክማ በዘረኝነት አፈሙዝ የምናነሳበት ጊዜውም ወቅቱም አይፈቅድም። ምክንያቱም ወቅቱ ቢፈቅድልን እንኳን ጊዜውም ራሱ ተገቢ ቢሆኑ እንኳን ከድህነትና ከአፈሙዝ ማን ይበልጣል? አንደኛ ያሳፍራል። በዘረኝነት በዚህ በሰለጠነበት በሀይኛው ክፍለ ዘመን እስካሁን ድረስ በአማራ ስም በህዋት ስም ማሜን በትግሬ ስም በኦሮሚያ ስም ብሄር ቆስቁሰን እንደዚህ እስካሁን ድረስ ስንገዳደስ ስንኖር በጣም የሚያሳፍር ድርጊት ነው። እንደ ጀብድ አትዩት። ይህ ኋላ ቀርነት አስተሳሰብ ነው። ላለው ሌላ ቪዲዮ እስክንገናኝ መልካም ሽት